እንኳን ለበዓለ ወልድ ወራዊ የመታሰቢያ በዓል በሰላም አደረሳችሁ አደረሰን። በዚህ ቀን የአምላክ ሰው መሆንን እናስብበታለን። አካላዊ ቃል ወልደ እግዚአብሔር ከመቤታችን ቅድስት ድንግል ማርያም ፍጹም ሰው የሆነበት ቀን ነው። በዓለ እግዚእ፣ በዓለ ትስብእት ወይም ጽንሰት እየተባለም ይጠራል። እመቤታችን ለመልአኩ ቅዱስ ገብርኤል እንደ ቃል ይሁንልኝ ባለችም ጊዜ ዓለም ሲፈጠር ብርሃን ይሁን ከተባለው የሚበልጥ ነገር በማኅፀኗ ሆነ። ጌታ ኢየሱስ ክርስቶስ ሆይ ለማይታበለውና ለማይለወጠው ስም አጠራረህ ሰላምታ ይገባል። አስቀድሞ በእግዚአብሔር ሕሊና የነበረ ነውና፣ ፈጣሪ ክርስቶስ ሆይ የዳዊትን ባየር ባየር ያደረግ የዳዊት ውስጣዊ ገንዘቡ ነህ። ኢያሱ የስምን ዘውድ በራሱ በመቀዳጀት ጠላቶቹን ድል አድርጎ መልካሚቱን አገር ወረሰ። በመልካም ስራ ተመላልሰን የመንግሥቱ ወራሾችን እንሆን ዘንድ ይርዳን። ዳግመኛም በዚህ ቀን በካዲው ንጉስ በመክስያኖስ ዘመን ቅዱስ ዲሜጥሮስ በሰማይትነት አረፈ። ይህም ቅዱስ ከተሰሎንቄ አገር የከበረች የቤተ ክርስቲያንንም ትምህርት ተምሮ በቀናች ሃይማኖት ጸና፣ ህዝቡንም የሚያስተምር ሆነ። ክብር ይግባውና የጌታችን የኢየሱስ ክርስቶስ ሃይማኖት በመስበክ ብዙዎችን ከስህተት መለሳቸው። ስለዚህም በካህዲው ንጉስ ዘንድ ወነጀሉት። ንጉስም ወደ እርሱ እንዲያመጡት አዘዘ። በንጉስም ዘንድ አንድ ሥጋው የደነደነ የጸና አጥንቱ የሰፋ ሰው ነበረ። ለሰዎችም ሁሉ እሱ ሁሉን የሚያሸንፍ እሱን የሚያሸንፈው የሌለ ይመስላቸው ነበር። ንጉስም ይወደዋል ይመካበታልም። እንዲህም ይል ነበር ይህን አካሉ ግዙፍ የሆነ ሰው ሊያሸንፍ እኔ ብዙ ገንዘብ እሰጣለሁ። በዚያን ጊዜ ስሙ በሰጢዮስ የሚባል አንድ ክርስቲያናዊ ሰው ተነስቶ ወደ ቅዱስ ዲሜጥሮስ ሄደ እንዲጸለይለትና በስጋውም ሁሉ አሸናፊ በሆነ በመስቀል ምልክት እንዲያማትብበት ለመነው። እርሱም በላዩ ጸለይበት በስጋውም ሁሉ ላይ በመስቀል አማተበበት። ከዚህም በኋላ ወደ ንጉስ ገብቶ ከዚያ ስጋው ግዙፍ ከሆነ ጋር ይታገለው ዘንድ ለመነው። ንጉሱም ፈቀደለት። በታገሉን ጊዜ ስጋው የደነደነውን ያን ክርስቲያናዊ ሰው አሸንፎ ጣለው። ንጉሱም አዘነ፣ አደነቀ። ስጋው የደነደነውም በመሸነፉ በመሸነፉ አፈረ። ተመክቶበት ነበርና። ንጉሱም ስለዚህ ነገር ወታደሮችን ጠየቀ። እነርሱም ቅዱስ ዲሜጥሮስ በላዩ እንደጸለየበትና በስጋውም ላይ በመስቀል ምልክት እንዳማተበበት ነገሩት። ንጉሱም ይህም በሰማ ጊዜ በቅዱስ ዲሜጥሮስ ላይ እጅግ ተቆጣ። ላማልክትም እጣን እስከሚያሳርግ ድረስ እንዲገርፉ ታዘዘ። ንጉሱም እንዳዘዘ እንዲሁ ያደረጉበት። የንጉሱንም ትእዛዝ ባልሰማ ጊዜ እስኪሞት በጦር እንዲወጉት ሁለተኛ አዘዘ። ለቅዱስ ዲሜጥሮስም ይህም ፍርድ ነገሩት። ሃይማኖቱን ትቶ ለአማልክት የሚሰግድ መስሏቸው ነበርና፣ ቅዱስ ዲሜጥሮስም እኔ ከእውነተኛ አምላክ ከያው እግዚአብሔር ልጅ ከጌታ ከኢየሱስ ክርስቶስ በቀር ለረከሱ አማልክት እሰግድ ዘንድ ዕጣን ማሳረግም አልፈቅድም የወደዳችሁትን አድርጓላቸው በዚያን ጊዜ ንጽህፍት ነፍሱን በእግዚአብሔር እጅ እስከሚሰጥ ድረስ በጦር ወጉት ሥጋውንም በጣሉት ጊዜ ምእመናን ወደ እርሱ ቀርበው ወሰዱት። የስደቱም ወራት እስከሚያልፍ በሳጥን አድርገው በቤታቸው ውስጥ ሰውረው አኖሩት። የስደቱም ወራት ካለፈ በኋላ እግዚአብሔር ገለጠውና ከዚያ ወጡት። ያማረች ቤተ ክርስቲያንንም በተሰሎንቄ አገር ሰሩለት፣ ሥጋውንም በውስጡ አኖሩ። ድንቅ የሆነ ታላቅ ታምርን እያደረገ እስከ ዛሬ ድረስ አለ ሽታው እጅግ ጣፋጭ የሆነ የሽቱ ቅባት ከእርሱ ይፈሳልና በእምነት የሚቀቡትን በሽተኞች ሁሉንም ያድናቸዋል። ይልቁንም በእረፍቱ መታሰቢያ ቀን ከሌሎች ዕለታት ተለይቶ በብዛት ይፈሳል። በአውራጃው ሁሉ ብዙ ሰዎች ይመጣሉ፣ ከዚህም ቅባት ወስደው በመሰሮቻቸው ያደርጋሉ። ይህች ምልክትም እስከ ዓለም ፍጻሜ በመኖር እንደምትገኝ ደጋጎች ካህናት ምስክሮች ሆኑ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሰማይት ጸሎት ይማረን፣ በረከቱ ከኛ ጋር ትኖር ለዘላለም አሜን። ዳግመኛም በዚህ ቀን የድሜጥሮስ ወዳጅ የሰማይት ስቅጣር የረፍቱ መታሰቢያ ነው። እግዚአብሔርም በጸሎት ይማረን ለዘላለም አሜን። በዚችም ቀን የተመሰገነና የከበረ የደብረ ዘህኝ መምህር ጸቃው ድንግል አረፈ። የዚህም ቅዱስ አባቱ ካህን ነው። በጥበብና በበጎ ተግሳጽም አሳደገው። መለኮታዊ ትምህርትም ሁሉ አስተማረው። አድጎ አርባ ዓመትም በሆነው ጊዜ አባቱ ከአንድ ገዳም ውስጥ መነኮስ ለመምህርነት ተመርጦ በአባ ገብረ ማርያም ወንበር ላይ ተሾመ። በዚያም ጊዜ አባቱ ለልጁ የመንኩስና ልብስ አለበሰው። ስሙንም ጸቃ ወድንግል ብሎ ሰየመው። እዚያችም ጊዜ ጀምሮ ያለማቋረጥ ። በጾም በጸሎት ብዙ በመስገድ ታላላቅ ተጋድሎን ተጋደለ። ከዚህም በኋላ አባቱ ባረፈ ጊዜ በአባቱ ፈንታ ተሾመ። መንጋዎቹንም እንደ ሐዋርያ ሥርዓት በመልካም አጠባበቅ ጠበቃቸው። በሌሊቱም ሁሉ ከባየር ውስጥ ቆሞ ያድር ነበር። ከባየሩም ሲወጣ ወዙ በምድር ላይ እስከሚንጠፈጠፍ ስግደትን ያዘወትራል። ምግቡም ደረቅ እንጀራ ነው። ጠጅ ወይም ጠላ አይጠጣም። እግዚአብሔርንም በእጆቹ ላይ ታምራትን አደረገ። በጎዳናውም ሲጓዝ ከታናሽነቱ ጀምሮ ሄዶ የማያውቅ መጻጉን አገኘ። በስመ አብ ወወልድ ወመንፈስ ቅዱስ ብሎ የተጸለየበትን ውሃ በላዩ ረጨ። በመስቀልም ምልክት አማተበው። እዚያን ጊዜ ዳነ። ከዚህም ዓለም የሚለይበት ሰዓት በደረሰ ጊዜ ጥቂት ታሞ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሚን